ከየት እንደመጣሁ ከመጀመሪያ ጀምሮ ከመጣሁበት ከተነሳሁበት ጀምሮ ነግሬዋለሁ። ያንን ነገር ያውቃል እና አይዞሽ ምንም እንዳይሰማሽ ነው የሚለኝ። ሁሌ ካሁን በኋላ ብቻሽን እንዳልሆንሽ አስቢ፣ ከዚህ በኋላ ብቻሽን አደለሽ፣ ምን ያለውሽ እህትም፣ ወንድምም፣ እናትም አባት፣ ምን ያለውሽ ሳይሽ ሁሉ ታሳዝኝኛለሽ ነው የሚለው። ስራ ስሰራ ሳስተናግድ የራሱ ጉዳይ አታስተናግድ ነ የቁጭ በይ ነው የሚለኝ። አዝናለሁ የሱ ማዘን እንደገና እኔን ያሳዝነኛል። ለምንድን ነው የሚያዝንልኝ? ይሁን እንደሚወደኝ ይሰማኛል። እኔ ስለዚህ እውነትም አብረን ለመኖር አላማ አለው ማለት ነው ብዬ አስባለሁ። ማስተካከል ያለብኝን ነገር እስከ ማስተካከል ድረስ ነው ታገሽኝ ይላል። ሁሉ ነገር ደግሞ በአንዴ ሊሆን አይችልም እና እስኪ ቀስ እያለ ሁሉም ነገር ሊሆን የሚስተካከልበት ነገር ይገኛ ይሆናል እያልኩ አስባለሁ። አብሮ እሄዳለሁ፣ አድራለሁ፣ እመጣለሁ። ተመልሻንም አሁንም እዛ ሆቴል እገባለሁ። አንድ ቀን ሄደን በጣም በቃ የተለየ ነው ሴክስ ሲያደርግ የነበረው ማለት ነው እና ኮንዶም ተበጠሰ። ተበጥሷል እኮ ስለሁሉ አይሰማኝም እንዲ ለመገፍት ረራሱ በቃ አልቻልኩትም። ከጨረሰ በኋላ ኮንዶም እኮ ተበጥሷል፣ ላይ ተዋል አልኩት። አዎ አይቼዋለሁ፣ እንደውም እኮ ጓደኛ ሙች ሆነን እኛ በኮንዶም አድርግ የለብ አንችም ከኔ ውጪ እኔም ከንቺ ውጭ ላናደርግ ተነጋግረን አብረን ልንኖር እንዴ ተስማማ ነው። ስለዚህ ችግር የለውም፣ እንደውም ከዛሬ ጀምሮ ያለ ኮንዶም ነው የምናደርገው አለ። እንደዚህ ሲል አዎ፣ አይ ጓደኝነታችን እንደዚህ በእንደዚህ አይነት ሁኔታ ከሆነ አዎ፣ ልክ ነ፣ ጓደኛሞች ነን፣ አብረን ለመኖር አስበናል። ተባባል ተነጋግር። ከዛ በኋላ ያለ ኮንዶም ማድረግ ጀመርን። ለብቻይ ተከራይቶ እንኳን አላስቀምጠኝም። በእንደዚህ አይነት ሁኔታ ባረግስ ማርገዜን እንኳን ቢያቅ ቢጣላኝ፣ እሱ ወይ ጥሎ ወይም ቢጠፋስ፣ እንደዚህ እያልኩ አስብ ስለነበረ እንዳላረግዝ ብዬ ክንድ ላይ የሚቀበረውን ቀበሩልኝ። ሁሉ ጊዜ እንዳረግዝ ይፈልጋል እሱ። በቃ በሀሳቡ ሁሉ ሲያስብ ወንድ ልጅ ወልደሽልኝ እጁን ጎትቻ ሳድገዋለሁ ልጄን እኔ ልጄንም ልጅ እንድትወልጅ ይፈልጋለሁ ሲል ደስ ይለኛል። በዚሁም መሀል አንድ የሆነ ጓደኛው በጣም ከእሱ ጋር ይግባባሉ ነው እና እኔም ከጓደኞቹ ሁሉ በጣም አብዝቼ የምቀርበው ጓደኛው ነው። ስለሱ ጥሩ ልጅ ነው፣ የዋህ ነው። አንድም ቀን ክፉ ነግሮኝ አያውቅም። እና አንድ ቀን መጥቶ አንቺ ልጅ፣ ይህን ልጅ ግን ተወጅዋልሽ አይደል አለኝ። አዎ፣ ምን ነው አልኩት። እሱ ውጭ ሊሄድ አላማ አለው፣ ለአንቺ አልነገረሽም። እኔ አውቃለሁ። በተዘዋዋሪም ደግሞ አንቺ ለእኔ እህቴ ማለት ነሽ፣ አንቺ ስትጎጂ ማየት አልፈልግም። ከአሁኑ እንድታሰቢበት ብዬ ነው የምነግርሽ አለኝ። በጣም ደነገጥኩኝ። እንዲህ ሲለኝ ክፉኛ አጣላሁት። ዲ ለምንድን እንደዚህ ያለኝ? ወይስ የኔና የሱን ግንኙነት በእንደዚህ አይነት ሁኔታ ለማቋረጥ ፈልጎ ነው? በቃ በሁለታችን መካከል እሱ መግባት እና ሊያጣለኝ ፈልጎ ነው። ማመን አልቻልኩም። አላመንኩትም። እራሱ ለምን ለኔ አልነገረኝም? ጓደኛውም በቃ ቃና ብዬን ለማየት እራሱ አልቻልኩም። እንድታስቢበት ነው እንጂ እንድትናደጅ አይደለም የነገርኩሽ። በቃ ፊቴ ተቀያይሮበታል ሲያይኝ በቃ ደህና አደር፣ አይዞሽ፣ እመጣለሁ። ሰሞኑን ደግሞ መጥቼ ያለውን ነገር እነግርሻለሁ ያለውን ነገር እንጫወታለን ምናምን ብሎኝ ከሄደ እሱ ከሄደ በኋላ ከዛ እኔ ወዴት እንደሚሄድ አላውቀው። በቃ ቀወስኩኝ። ምንድን ነው የህይወት የመበላሸት አሳዝነኝ። በቃ ከክፉ ነገር እወጣለሁ የማይገባኝንም ነገር ይሄ የቡና ቤቱም ስራ ሳልሰራ እግዚአብሔር ከእሱ ጋር አገናኘኝ። ስለዚህ ከእሱ ጋር እህል ውሃ የሆነው ከእሱ ጋር ቀጠላለሁ ብዬ ሳስብ የነበረው እዚህ ጋር በማይሆን ነገር ስታደበላለቀብኝ ለማን እንደምናገር እራሱ አላውቅም። ለሴቶቹም አልነገርኳቸውም ምን ይሉኛል የሚል ነገር አሰብኩ። ከዛ በቃ እንቅልፍ የሚባል አልወሰደኝም እንዲሁ ለሌቱን ሳላቅስ አደርኩኝ። ልትሄድ ነው አሉ ብዬ ነው መጠየቅ ያለብኝ ወይስ በምን አይነት ሁኔታ ወይም ደግሞ ዝም ብዬ እንደተለመደው ከዚህ ቤት መውጣት ፈልጋለሁ አብረን እንድንኖር ወይ አብረህኝም ባትኖር ለእኔ ቤት ተከራይልኝና ልቀመጥ ልበለው። በቃ እንዲ እያልኩ አስባለሁ እስከሚመጣ ድረስ። ከዛ ጠዋት መጣ። እንደ ተለምዱ መጥቶ አስጠራኝ። ምን ሆነሻ አላለኝ። የራሱ ጉዳይ ከተጣሉ የሚጣሉ ብዬ በጣም ተናድጄ ስለነበር ውጭ ልትሄድ ነው አሉ ለምንድን ነው ለእኔ ያልነገርክኝ አልኩት። ማን ያለሽ አለኝ ማንም የበለኝ፣ ግን ልትሄድ ነው አሉ። ንገረኝ፣ ልትሄድ ከሆነ ንገረኝ አልኩት። አይ እኔ ልሄድ አይደለም፣ ማነው ነው ያለሽ እንደዚህ? እኔ እንደ አሁን ባህር ዳር ስራ ለስራ ከወደዛ ስራ ጀምሬ ባህር ዳር ልሄድ ነው እና ለትንሽ ጊዜ እንደውም እንዳትጨነቂ ልነግርሽ ነበር አለኝ። ያው ምክንያት እንደሆነ ገባኝ። እኔ የውጭውን ነገር በግልጽ ይነግረኛል ብዬ ነው ያሰብኩት። ስለፈራው ነው ያልነገርኩሽ፣ ትጎጃለሽ ብዬ። እንደዚህ ይላል ብዬ እየጠበቅኩት ሌላ ውሸት ዋሸኛውን። ደሞ ከዛ በቃ አለቀስኩኝ፣ ምር ብዬ አለቀስኩ፣ አዘንኩኝ። እሱ በቃ አታልቅሽ፣ ለምንድነው የምታለቅሽው? እኔ እኮ ለአንቺ ህይወት ስል ነው ለአንቺ ብዬ ነው። እንደዚህ አይነት ሁኔታ አንቺን ከዚህ አውጥችሽ ቤት ኪራይ እንኳን መክፈል ሳልችል ብቀርብሽ እንደገና ተመልሰሽ ወደዚህ ህይወት ወደማይገባ ነገር ትገቢያለሽ። ስለዚህ ለምንድነው እንደዚህ የምታለቅሽው? የተወሰነ ነገር አስተካክዬ ከዛ በኋላ ከዚህ ላወጣሽ ስለፈለግኩ ነው አለኝ። ከዛ እኔ በቃ አላመንኩትም እንደዚህ ሲልም፣ ከዛ ችግር የለውም አልኩት። ህይወቴ እንድተበላሽ ያወቅኩት እዚህ ቡና ቤት ውስጥ እግሬ ሲረግጥ ነው። ምናልባትም ወደ ሌላ ነገር ሳልገባ ልመለስ እችላለሁ ብዬ አስቤ ነው እንጂ ችግሩ የተፈጠረው ቆይቷል። ምናልባት ምን እንደሚሰማው ለማወቅ ያው እንደምታውቀው እንደ ሌሎቹ ሴቶች እየሰራው እኖራለሁ ስለው ማለት ነው። እንደዚህ አትበይኝ፣ ለኔ እንደዚህ አትበይ አለ። ብርስ ይሰጠኝ አልፈልግም አልኩት። ከዛ እያለቀስኩኝ ምንም ሳላናግረው ጥየው ገባው ነኝ ከዛ እሱም በቃ አብን ጥሎኝ ሄደ። በቃ ግንኙነት መጀመር ራሱ መጀመሪያ እንዲሁ እንዳግን ሳውቀው እንዳለ ቢሆንስ ይሄ ነገር የሆነው ብዬ ይሄን እያሰብኩ ሳለቅ ሳደርኩኝ ቆርጦላታል ብሎ እንዲያስብ እፈልጋለሁ። በቃ አትወደኝም ብሎ እንዲናደድ እፈልግና ልክ ሱቁ ጋር ስደርስ እያመነታው ነው ልደውል አልደውል እያልኩ እያመነታው ደውለታለሁ። አንድ ሳምንት ያክል ይጠራ ነበር። ሲጠራ ሌላ ሰው ነው የሚያነሳው። ስሙን ጠርቼ ሲጠይቃቸው ስልኩ እኛ ጋር ነው ያለው እሱ የለም ይሉኛል። በቀን ሶስቴ አራቴ ያልደወልኩ በቀን የለም። ከሳምንት በኋላ ስልኩ ተዘጋ። መናፈቅ ጀመርኩ። በቃ አሁነ ሲቀርታ ብዬ በቃ ወይ በእኔ ተናደነ ወይ እንደዚህ ስላልኩ ነው እየጠፋሁ ልበለው እና ስደጉል ስልኩ ጥሪ አይቀበልም ነው የሚለው። ብዙ ነገር እንኳን ባጣ እሱን ዘመድ አግኝቻለሁ እሱ ዘመድ ይሆነኛል ብዬ አምነው ስለነበር እዚህ ጋር ደግሞ ይሄንና የእሱ ዝምድና ሲቋረጥ በቃ ከባድ ነው ለእኔ የሆነብኝ። በቃ ከጎኒ ሰው ፈልግ ጀመር።